ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሙስጠፋ ለኦዛር ሁሉንም ነገር ካስረዳው በኋላ ስለ ሲቪ ላይ በመጨረሻም ሲቪ ላይ ቤት ኦዛርም ይደርሳል። እንኳን ደህና መጣ ኦዛር። ደህና ነህ? ደህና ነህ? በፍጹም ደህና አይደለውም። ሲቪ ላይ ደህና አይደለውም። ሁሉንም ነገር ሙስጠፋ ነግሯል እንዴ ለዛ ነው የተበሳጨው አሁን ነግሮኛል ይኸውልህ ማታ ነው ያ ነገር የተፈጠረው በጣም ተበሳጭቼና አዝኜ ነበረ በጣም ተከፍቼ ነበረ ራሴን ለማጥፋትም የሞከርኩት ለዛ ነው ነገር ግን አሁን ደህና ነኝ ልጄ እየሮጠ መጥቶ አድኖኛል አትጨነቅ በቃ አንተ ጎዛር ይኸውልሽ ሴቬላይ እኔ ስለአንቺ አይደለም የተጨነቅኩት ምን ያክል ሙስጠፋን እንዳበሳጨሹና እንዳናድርሹ አታቂም ምንድን ነው እሱ እያደረግሻለሽ? ምን አይነት ጭካኔ ነው በእውነት? እናት ሆነሽ እንዴት እንደዚህ በሱ ላይ ተጨክኛለሽ? እንዴት ጥለሹ ለመሄድ ታስቢያለሽ? ምን አይነት እናት ነው የሆንሽው? ለዚህ ሰው ለሙስጠፋ ምን አይነት እናት ነሽ? ለብዙ ዓመት እኮ ስታሰቃየው ነበረ፣ ሁልጊዜም ስትቀጪው ነበረ። አሁን በመጨረሻ አባቱን አገኘ አንቻለሽ፣ እንዴት ደግሞ ጥለሹ ለመሄት ታስቢያለሽ? ደስታው እንዳያጣጥም ለምንድን ነው የምታደርጊው? ምን እያልክን ያለው ወዛር? እኔ እኮ ሞቼ ነበር። እኔ ልጅን እኮ ለማበሳጨ ብዬ አይደለም፣ መሞት ነበር የፈለግኩት። በቃ በፍጹም ሴቪ ላይ ይህንን ነገር ያደረግሽው የልጅሽን የሙስጠፋን ትኩረት ለ አገኘ ብለሽ ነው። ልክ እሷ እንዳደረገችው ነው ያደረግሽው። አንችም በፍጹም እኔን ተወቃሽ ልታደርገኝ እንዳትሞክር። ምን አይነት አስከፊ ሰዓቶች እንዳሳለፍኩም አቀው እኔ ነኝ፣ አንተ አታውቅም። አስታውስ በፊት እኮ ጥለኝ ሄደሃል። ስለ እኔ ማሰብ ራሱ አትፈልግም ነበር። ይኸውልሽ ያለፈው ነገር አልፏል። ነገር ግን አሁንም ቢሆን አንች አልተቀየርሽም፣ በፍጹም አልተቀየርሽም። ትንሽ ትኩረት ሲያንስሽ እሱ ጥሎሽ ሲሄድ በመጨረሻ የሱን ትኩረት ለማግኘት ብለሽ ይህንን ነገር አደረግሽ እያስመሰልሽ ነው ያለሽው። ልጅሽ ጥሎሽ ስለመጣ ነው ወደ እኔ ይሄን ሁሉ ነገር ያደረግሽው። ቆም ብለሽ እንኳን አስበሽው ታውቂያለሽ? ምን አይነት አስከፊ የሆነ ስሜት እንደሚሰማው በእሱ ምክንያት ብሞቼ እሱን ካላገኘሁ ብለሽ ስሞች ራሽን ስታጸፊ ምን አይነት ስሜት የሚሰማው ይመስልሻል? የእናቱ ገዳይ ሲሆን ምን አይነት ስሜት የሚሰማው ይመስልሻል? አስቢው እስኪ አንድ እናት በልጇ ምክንያት ራሷን ስታጠፋ ምን ሊሰማው ይችላል ብለሽ አስበሻሉ? እንዴት እንደዚህ ታሪክ ያለሽ ሙስጠፋ ላይ ይሁለ። ኦዛር፣ እኔ ራሴን ማጥፋት የፈለግኩት እሱን የሚከራከርና እንዲሁም ደግሞ የእሱን ሀሳብ አልቀበልም የሚል ሰው እንዳይኖር ብዬ ነው። ለልጅ እንቅፋት ላለመሆን ነው፣ ደስ ያለውን ነገር እንዲወስን። ለኒኮ ቅርብ ነው የምለው ሰው ብቸኛው ልጅ እኮ ነው። ጀርባውን የሰጠኝ ምን አይነት አስከፊ ጊዜ እንዳሳለፉ በፍጹም አንተ አታውቅም ኦዛር። እኔ እኮ እናት ነኝ፣ ልጇን ያጣች እናት። እሱን አልካድኩም እናትነት ይኸውልሽ ለዛውም ልዩ የሆንሽ እናት ነሽ። ራሷን በማጥፋት ልጇን ከፍቅረኛው የምትለይ እናት ለየት ያለች እናት። ይኸውልሽ ሲቪላይን እያስጠነቀቁሽ ነው ያለሁት። እንደዚህ አይነት ነገር በድጋሚ የምታረጊ ከሆነ አንጅል ያተርፍሽም ይመጣል ልጅ የሚባል ነገር አይኖርም። ልጅሽንን እጥለዋለሁ ጥለዋለሁ እጥለዋለሁ የት እንዳለ እንኳን እንዳታቂ ነው ማረገው። ብትጠነቀቂ መልካም ነው፣ ተጠንቀቂ ብሉ ተናግሮ በመጨረሻ ኦዛር ሲቪላይን ጥሏት ይሄዳል። ሲቪላይ ትጨነጋለች። በሌላ በኩል ቱርካን ቤት ውስጥ ናስሪን በተቀመጠችበት ቱርካን እየተከዘ ይተናገራለች። ስለዚህ እናቱ ስለታሰረችበት ነው ማለት ነው፣ ሶመር ወደን ያልመጣው ማታ። ለዛ ነው ማታ ይመጣ ነበር። ማየውልሽ ለማንኛውም ሱነርሽው ማየ አሁን ነው የሚፈጠረው። እኔ ምን አውቃለሁ ብለሽ ነው ቱርካን ይገርምሻል እንደዛ አብጠልጥላ እየተሳደበች ተናግራኝ፣ በስልክ ደውላ። ነገር ግን እኔ ሩቻን ይህንን ነገር ጨክና ባሏ ላይ ታደርጋለች ብዬ በፍጹም አላምንም። ባሏን በደንብ አድርጋ እንደምትወድላችንም እናውቃለን። የእሷ ትልቁ ስህተቷ ምን እንደሆን ታውቂያለሽ ቱርካን? ለዛ ገዳይ መደወሏ ነው፣ ከእሱ ጋር መደዋውሏ ለማንኛውም እንግዲህ ፍርድ ቤት እንዲሁም ደግሞ ፖሊሶች የሚያደርጉትን ነገር እናያለን። ምን ሊፈጠር እንደሚችል ግን ማወቅ አይቻልም ቱርካን። ነገር ግን እማየ ይህንን ነገር ካደረገች የእጇን ብታገኝ መልካም ነው። እሱ ላይ እንደዛ ካደረገች የእጇን ታገኝ። ፈገግ እያለች ናስሪን እየተመለከተቻት ተናደሽባታል አደል ቱርካን? በድጋሚ ተጨቃጨቃችሁ ለዛ ነው አደል እንደዚህ የተናገርሽ? እንደዛ አደለም እማየ፣ እኔ ከእሷ ጋር አልተጣለሁም። እኔ እያልኩ ያለሁት ሁሉም ሰው የእጁን ማግኘት አለበት ነው። እውነቱን ለመናገር ግን እማየ፣ እኔም በሆን አላመንኩም። እንደዚ አይነት አስቸጋሪና ኦዛረን ሞት ላይ የሚያደርስ ነገር ታደርጋለች ብዬ በፍጹም አላስብም። ይኸውልሽ ቱርካን፣ ለማንኛውም አንቺ አልነገርሽኝም፣ ነገር ግን ሩቺያን እንደውላ በስልክ ነግራኛለች። ተናዳ ነበር በወቅቱ ወደ ሶመር ቤት በድጋሚ መመለስ ብትፈልጊ አንቺ እሷ በፍጹም እንደማትቀበልሽ ተናገረች። እንደዛ ብያት ነበር ምናምን እያለች ነበር። እሱን ተይው እባክሽ እማዬ፣ የተለመደ የሩቺያን ማስፈራሪያ ነው። ስለ እሱ አታስቢ ማየ። ታወቂያለሽ፣ እንደዚህ ብላ እኮ የተናገረችው የእኔ ልጅ አንቺ ቱርካን ለእኔ የምትነገኝ መስሎ አልነበረ ሚስጥሩን። በመጨረሻም በዚህ ተናደች ነው አንቺ ለልጅሽ አግዘሽ ነው እንዳትገቢ ስላልኳት ነው ያንን ቪዲዮ ሚስጥራዊ ቪዲዮ አሳልፈች ለፖሊሶች የሰጠችው አለች። እማዬ፣ አትጨነቂ የፈለገችውን ታስብ። እኛን ሰልችቶናል፣ እማዬ፣ የኛ ንጹህነት የኛን የዋህነት ለነሱ ማስረዳት ሰልችቶናል። እኔ ምልሽ ግን ልጅ፣ ቱርካን ይህንን ጉዳይ መቋጨት አልቻልሽም አይደለም? የተዳረሽን ሁኔታ መወሰን አልቻልሽም። አሁንም ለማንኛውም ልጅ አይዞሽ። እነሱም የፈለጉትን ይበሩ፣ አንቺም የፈለግሽውን ብቻ አድርጊ። መጨነቅ የለብሽም። የእሱና ሩቺያ የእኔን ልጅ ቱርካንን ማትፈልጋት ከሆነ እኔም በሆን ሶመርን በፍጹም አልፈለገውም። በልጅ ቀልድ የለም። ያንን አሰልች ህይወት እኔም በሆን ጠልቼዋለሁ። ልጅ፣ ከዚች ከማትረባ ሴት ጋር መጨቃጨቅ ሰልችቶኛል። የኔ ልጅ ሁሉንም ነገር ተይው። ምንም ችግር የለው፣ አትጨነቅ። አንቺ የሰው መርን ጉዳይ ዘግተነዋል። በድጋሚ ግን እንዳከፍች ቱርካን። ሁሉም ነገር ይበቃል። በቃ ደስ የሚልሽን ህይወት በሌላ በኩል ከእስር ቤት ሩቺያን ለኦዛርም ስልክ ትደውላለች። እያዳመጥኩ ነው እያለም ይናገራል። ኦዛር፣ እኔ ነኝ እኔ ነኝ። እንግዲህ ስልኩን እንዳየሁት ከሆነ አሁንም ከእስር ቤት አልወጣሽም፣ እዛው እስር ቤት ነሽ። በእውነት ፈጣሪ ማመስገን አለብሽ፣ በተደጋጋሚ እንድትደውይ ስለፈቀዱልሽ። እሱን እርስ አሁን ሌላ ነገር መነጋገር አልፈልግም። በፍጥነት ወደ ፖሊስ ጣቢያ መጥተህ ማውራት ያለብንን ነገር እናውራ። በጣም ጥሩ ሩቺያን፣ በጣም ጥሩ ውሳኔ ነው። መጀመሪያ ግን ጠበቃዬን ማናገር ይኖርብኛል። ይሆልሽ ማድረግ ያለብህን ነገር አንተ ታውቃለህ። ተዘጋይተህበት ነው አንተ እየተዋጋኝ ያለው ተዘጋይተ ነው። እኔ ጠብቃለሁ፣ እዛው ነኝ ብላ ተናግራት ስልኩን ትዘጋለች። በሌላ በኩል ቱርካን ወደ ስራ ቦታዋ እንደደረሰች የስራ ባልደረባዋንም ትጠይቃለች። ሶመር አልገባም እንዴ? ወደ ስራ ቦታ መቷል መጥቷል ቢሮ ቁጭ ብሏል። አመሰግናለሁ። መልካም ስራ ይሆንል መልካም ስራ ይሆንልሽ ላንቺም። በመጨረሻም ቱርካን ልብሷን ቀይራ ለሶመር ትኩስ ነገር ይዛለት ወደ ቢሮም ትደርሳለች። ሶመርም ስልክ ደውሎ እያወራ ነበር። ስልኩን ደውሎ እንደጨርሰ ይው የምትወደውን ቡና አምጥቼልሃለሁ። ስኳር ደግሞ አልበዛበትም። ምን እያደረግሽኝ ያለሽው ቱርካን? አልገባኝም ቡና ነዋ አንተ እንደምትፈልገው ተዘጋጅቶልሃል፣ ብዙ ጣፋጭ ሳይበዛበት። እኔ በፍጹም አላስታውስም። ቡና አዝዤ ነበር እንዴ? ቡና አላዘዝክም፣ ይኸውልህ። ነገር ግን እኔ ስለማውቅ ነው በጠዋት ቡና መጠጣት በጣም ትወዳለ። አያስፈልገኝም። ለማንኛውም ከዚህ በኋላ በፍጹም አልወድም። ቡና መጠጣት እንደማትወድ ወሰንክ ማለት ነው። ልክ ነው። ልክ ነሽ። በእኔ ስለተናደርክ ነው ወይስ ምንድን ነው? ቱርካን፣ እኔ በአንቺ በፍጹም አልተናደርኩም። ከዚህ በተጨማሪ ግን ቡና አምጪልኝ ብዬ አላዘዝኩሽ። ከዚህ በተጨማሪ መጨናነቅም የለብሽም ከዚህ በኋላ። ከዚህ ቦታ ሄድልሻለሁ። ትንሽ ቀን ብቻ በሰላም ስራሽ መስራት ትችያለሽ። ቱርካንም እየተጨነቀ የትናገራለች፣ ሶመርባክ፣ በጣም ተጨናንቀሃል፣ ይገባኛል። ምን እያልሽ ነው ያለሽ ትንሾ ቱርካን፣ ይሄን አይደለም እንደምትፈልጊው አንቺ፣ የኔ መጨነቅ አይደለም እምትፈልጊው፣ ይሁን በእውነት ላለው ስለ ተፈጠረው ነገር በጣም አዝናለሁ። ቱርካን ምን እያወራሽ ነው ያለሽው? እየቀለድሽ መሆን አለበት። እኔ በፍጹም እየቀለድኩ አይደለም አሁን። እሺ እናትህን እንዴት ነች? በምን አይነት ሁኔታ ውስጥ ነው ያለችው? ጠበቆች ውስጥ ምን እያሉ ነው ያሉት? እያለችም ተጨንቃት ታይቀዋለች። በሌላ በኩል ሶመር በጣም ግራ እየተጋባ ነው። አልገባኝም፣ ምን እያልሽ ነው ያለሽው? ሶመር፣ ሁሉንም ነገር አውቃለሁ እኔ፣ ለመደበቅ አትሞክር። ምንድን ነው እሱ የምታውቂው? በፍጹም አልገባኝም። ምን እያወራሽ ነው ያለሽው? ምን እያደረክ ነው ያለው? እየፈተንከኝ ነው ያለው ወይስ ምንድን ነው እሱ የምፈልገው ወይስ ደግሞ ከልብ ነው? አላወቅም የተፈጠረውን ነገር እንዴት ቱርካን ያምሻል። እኔ ጭራሽ ስለምን እያወራሽ እንደሆነ በፍጹም አልገባኝም። ምንድን ነው የምታወሪው? የዚህን ጊዜ ግራ እየተጋባይ ቱርካን፣ ምን መሰለ ማለት ምንም ነገር የለም ይመስለኛል። በቃ የሆነ ስተስ ፈጥር ያለው ግራ ገብቶኝ ነው በቃ ብላ ተናግራ ልት ስትል እጇን ሚያዝ እያደረገ ይጠይቃታል። ምንድን ነው አንቺ ልትናገር የመጣሹ? ነገሪኝ፣ ምንድን ነው የተፈጠረው? ምንም አልተፈጠረም ቱርካን ምን እንደተፈጠረ ተናገሪ። ይኸውልህ እናትህ ፖሊስ ጣቢያን ያለችው በቃ ማረፊያ ክፍል ውስጥ ወስደዋታል ተብሏል ብላ ስትናገር፣ የዚህን ጊዜ ሶመርም ይደነግጣል። ምን እያልሽ ነው ያለችው ቀልቡን እያጣም፣ በመጨረሻ ሶመር እየሮጠ ወደ ውጭም ሲወርድ፣ ቱርካንም ትከተለዋለች። በፍጥነትም ወደ መኪናው ውስጥ ሶመርም ይገባል። ቱርካንም ልብሷን በአግባቡ ሳትቀይር እየሮጠች ሶመር ጠብቀኝ እባክህ ሶመር እኔም አብሬ እሄዳለሁ ጠብቀኝ እያለችም መኪናውን በሩን ከፍታ ገባለች። መኪናው ውስጥም እንደገባች ሶመርም ግራ እየተጋባ ወዲን ምትሄጂ? ዱማንጂ፣ እኔ ብቻህን አልተወህም። ረባክሽ ለፈጣሪ ብለሽ ወረጅ ከመኪኔ። አልሄድም እኮ አልኩ። አልወርድም። አብረን እንሄዳለን በቃ። ዱር ፖሊስ ጣቢያ ምን ትሰሪያለሽ? ዱማንጂ። ሶመር እኔ ከጎን እሆናለሁ። በቃ እንሂድ፣ በቃ እንሂድ። እየተበሳጨ ሶመር መኪናውን አስነስቶ መሄድ ይጀምራል። በሌላ በኩል ኦዛር ከሩቺያን ጋር በተቀጣጠረው መሰረት እዛው ፖሊስ ጣቢያ ቁጭ ብሎ ጠብቋት ከሷ ጋርም ተገናኝተዋል። ምንም አይነት ምርጫ ያጣችሁ ሩቺያን በመጨረሻ ሙሉ ንብረቷን፣ ሀብት ንብረቷን በሙሉ ጥቅልላ አድርጋ ለኦዛር አሳልፋ ለመስጠት ለመፈረምም ባስገደዳት መሰረት ተዘጋጅታ ትቀመጣለች። በመጨረሻም እንግዲህ ውሳኔሽን ወስነሻል አይደለም እንዴ? ታውቃለህ፣ በጣም ወጣት ልጅ ነበርኩ የዛን ጊዜ አስራ ስምንት ዓመት የነበረ አንተን ሳገባ። ነገር ግን ከገባው በኋላ እቤት ከገባው በኋላ ልክ እንደ ባሪያ ነበር እየኖርኩ የነበረው፣ እንደ ሚስት አልነበርኩም። ያን ሁሉ ነገር ተቋቁሜ ስኖር አንተ ገለል ብለህ ከዳር ቆመህ እየተመለከትክ ነበር። እናትህ ስታሰቃየኝ ዝም ብለህ ነበር የምትመለከተው። ያን ሁሉ መከራ ተሸክሜ ስኖር ዝም ብለህ ነበር የምኖረው። አንተ በእርግጠኝነት ሁሉንም ነገር ታስታውሳለህ። መቼም ግን ምን ታደርገዋለህ? ይህ ዓለም ማለቂ የለውም፣ ሰው ያልፋል። በመጨረሻም እናትህ ታመመች። አልጋ ላይ ታስራ ነበር፣ በሽተኛ ነበረች። እዛ በወደቀችበት እኔ ነበርኩ ምከታተላት። ማንም ሰው ዞር ብሎ የሚያያት አልነበረም። ከእለታት አንድ ቀን መታጠቢያ ክፍል ውስጥ ወስጃት እናትን እያጠብኳት ነበር፣ እና ቀና ብላ አይኖችን ተመለከተች። ለረጅም ሰዓት ተመለከተች። እጅን ሳፕ አድርጋ እየሳመች ከልቧ አመሰገነች እያለ እየተናገረች ሩቺያን፣ እምቧዋን በጉንጯ ላይ ይፈሳል። በአንጻሩ ኦዛር እሷን ለማያት እያፈረ መሬት አቀርቅሮ ይመለከታል። ይህንን ነገር አባትህ ምስክር ይሆናል። እንደዛ ስትለኝ እያየ ነበር። በሌላ ቀን እናትህ ላትመለስ ከዚህ አለም አረፈች። በመጨረሻማ አባትህ ለእኔ ትልቅ ክብር ነበረው። ይኸውልሽ ሩቺያን፣ እያለም ያቋርጣታል። የድርጅቱን በሙሉ ኃላፊነት እንዲሁም ደግሞ ትልቁን ድርሻ ላንቺ ተሰጥቶሻል፣ ሰጥቼሻለሁ። ይኸውልህ፣ ምንም እንኳን ያንን ትልቅ ድርጅት ኃላፊነቱ ሙሉ ለሙሉ ለኔ ቢሰጠኝም ይሄ ድርጅት እዚህ ለመድረሱ ትልቁን ኃላፊነት የተወጣሁት እኔ ነኝ እኔ ነኝ እያልኩ ነው እንደዚህ ከፍተኛ ቦታ ላይ ትርፋማ እንዲሆን ያደረግኩት እኔ ነኝ። ጠንቅሬ ስለሰራው እያንዳንዷን የእምባይን ጠብታ ወደ ትልቅ የሀብት ማማ ላይ እንድትቀየር አድርጊያለሁ። እኔ ነኝ ሩቺያን የፍቅር ማጣት ህመም፣ ስቃይ እስከ ዛሬ ድረስ የደረሰብኝ በደል በሙሉ የፈጣሪ ፈቃድ ነው እያልኩ ተቀብያለሁ እያለችም ታለቅሳለች። በጣም ጥሩ። ለማንኛውም ይውልህ ግን ልጠይቀህ ይገባኛል። ይሄ ሁሉ ነገር ይሄ ሁሉ በደል ይገባኝ ነበረ? በፍጹም አይገባኝም ነበረ። ነገር ግን ምንም ነገር ማድረግ አልችልም፣ ምክንያቱም ልጅ ነበረኝ። ሶመርን ወልጃለሁ። ምስጋና ለሱ ይሁንና ጠንክሬ እንድሠራ በሁለት እግሬ ቆሜ እንድሰራ አድርጎኛል። ነገር ግን አሁን ይህን ሁሉ ልፋቴን ገደል ልከተው ነው። ሁሉንም ነገር የሠራሁትን፣ የለፋሁበትን በሙሉ ልትወስደው ነው። አንተ ትንሽ እንኳን አታፍርም? ትንሽ እንኳን ሰብአዊነት የሚባል ነገር አይሰማም? አላሳዝንህም? ኦዛር ንገረኝ አንገቱን እየነቀነቀ ኦዛርም ይናገራል። አንቺስ ብትሆኚ፣ ስለዚህ ስለማይረባ ቅራቅንቦ ነገር ስለ ንብረቱ አታውሪ። ለዓመታት የተለፋበትን ከዘር ማንዘሮች ጀምሮ ሲተላለፍ የመጣ ነገር በብዙ ጠቅለሽ ስትወስጂ ትንሽ አታፍሪም። ክብር የሚባል ነገር እኮ አለ። አንቺስ ብትሆኚ ለምንድን ነው ያላዘንሽው? ትንሽ እንኳን አታስቢም። ይሄ ብቻ ደግሞ አልበቃሽም፣ አልበቃ ብሎሽ እኔን ለመግደል ሞከርሽ። በእውነት እልሻለሁ ሩቺያን፣ በጣም ነው የምታሳዝኝው፣ አዝንልሻለሁ። በእውነት እንደዚህ ሆነሽ በማየቴ በጣም አዝናለሁ፣ አሳዝነሽኛል። ለማንኛውም ግን ፈርሚ፣ እያለም ዶክመንቱንና እስክሪብቶን ያስጠጋላታል። መቼም እዚህ የደወልሽልኝ ሁሉንም ነገር ውሳኔሽን ጨርሰሽ ነው ለመፈርም ነው አደለም እንዴ? በመጨረሻም ሩቺያን እምቧን ትጠርጋለች። እየተንቀጠቀጠች ሩቺያን ዶክመንቱ ላይ ፊርማዋንም ታስቀምጣለች። ሩቺያን እየተከፋች፣ ወዛርም ደስ ይለዋል። በመጨረሻም ይህን ጨርሳ ሩቺያን በድጋሚ በፖሊሷ ተይዛ ወደ ውጭም ትወጣለች። ኦዛርም ይከተላል። ሩቺያን እያነከሰ ሲመለከታት ኦዛር አንድ እግሯ የሄሉ ጫማም ተሰብሮ ነበረ። ይሁንና ግን ካየ በኋላ ምንም ነገር ከመናገር ተቆጥቦ ለጠበቃውም የተፈረመውን ዶክመንት ይሰጠዋል። ይሄው በመጨረሻ ፈርማለች። መርማሪውም ኦዛር ጋር እንደደረሰ ሰላምታ ከተለዋወጡ በኋላ ይሄው ለመርማሪ የቀረበባትን ክስ ውድቅ ማድረግ እፈልጋለሁ። እርግጠኛ ናት? ኦዛር አዎ እርግጠኛ ነኝ። ምን ሆነ ነው እንደዚህ በአጭር ጊዜ ውስጥ ይሄንን ከባድ ወንጀል ውድቅ ይሁንልኝ አልከው? ሴትየዋ አኮ የግድያ ሙከራ ነበር ያደርገ ወይስ ደግሞ አስፈራርታ ነው ይህን ሀሳብን ያስቀይረች? እረ በፍጹም እንደዛ አይደለም። ባለቤቴ በጣም ልቧ ተነክቷል። በሰራችው ስራ ተጸጽታለች። በጣም አዝናለሁ ኮሚሽነር፣ ልቧ ተነክቷል። ከዚህ በተጨማሪ እኔና እሷ ለረጅም ዓመት በተዳር ቆይተናል። ይህን ጉዳይ እንዝጋው በቃ ይቅርታ አድጌ ላታለሁ። እንደዛ ከሆነ እንግዲህ ማመልከቻ ታስገባለህ ከዛ በኋላ ጉዳዩ ይዘጋል። አመሰግናለሁ። እዛው ፖሊስ ጣቢያ ቱርካንና እንዲሁም ሶመር እየሮጡ ቦታው ላይ የሚደርሳሉ አባዬ አባይ እያለ ይጣራል። እሶ መሬን ይልች ምንድን ነው እሱ የተፈጠረው አባይ፣ እማየን ለምንድን ወደዚህ ያመጧት? ይው ለመነኝ ቶመር፣ እኔም ቦን አላውቅም። ነገር ግን ልክ እዚህ እንዳመጧት በፍጥነት ፖሊስ ጣቢያ ደረስኩኔም። ጠበቃውንም እየተመለከተ ሶመር ይጠይቃል። አቶ ኦቃን ለምንድነው እሱ ዝም ያልከው? እንዴት የሆነ ነገር አታረግ? እናት እንዴት ምሽቱን በሙሉ እዚህ እስር ቤት ትቆያለች? እንዴት እዚህ ትቆያለች? ሶመር ተረጋጋ እባክህ፣ ልጄ ተረጋጋ። ጠበቃችን የሚችለውን ነገር ሁሉ እያደረገ ነበረ። ለማንኛውም ሶመር አንተ አትጨነቅ፣ ጉዳዩን በመጨረሻ እኔ እፈትችዋለሁ። እማዬ ማግኘት እፈልጋለሁ። ለማንኛውም አባይ፣ አሁኑ ማየት እፈልጋለሁ። ይህን እንኳን አይፈቅዱልህም ልጄ፣ አሁን ማየት አችልም እኔም ቦም ማግኘት እፈልግ ነበር እሷን፣ ነገር ግን አልፈቀዱልኝ። ግን አትጨነቅ ልጅ፣ የሚያደርጉትን ምርመራ ካደረጉ በኋላ ወደ ቤቷ እንድትሄድ ይፈቅዱላታል። ቱርካንም እየተጨነቀ ትናገራለች። ሁሉም ነገር ይለፍ በትክክል ንሽኝ ልጅ። እኔ ምለው ግን አባዬ፣ የሆነ የቪዲዮ ማስረጃ አለ ምናምን ይላሉ። እሱን አይተዋል አንተ? እኔ አላየሁትም ልጅ፣ በፍጹም አላየሁትም። ይውል እኔ ከመጀመሪያው ጀምሮ ገብቶኝ ነበረ። ይህ ሁሉ ነገር እየሆነ ያለው በዛይ ሴት ነው። የሙስጠፋናት ናት ነች፣ ይህን ሁሉ ነገር ያቀናበረችው። እርግጠኛ ነኝ እኔ እኔ በምን አውቃለሁ ታዲያ። እሶ መሬውልህ እናተ እኔ መግደል ብፈልግ ምን እያልክን ያለው አባዬ፣ እንዴት እንደዚህ አይነት ነገር ታስባለህ? አልጋ ላይ እኮ ቁጭ ብላ እየጠበቀች ነበር፣ አንተ እስከምትነቃ ድረስ እንባዋን እያፈሰሰች እያለቀሰች ሌሊቱን ሙሉ ከጎንህ ነበረች። ጠዋትና ማታ ለአንድ ደቂቃ እንኳን እንባዋን ማቆም አልቻለችም። አባዬ በፍጹም እንደዚህ አይነት ነገር የማይረባ ነገር በድጋሚ እንዳትናገር። ቱርካንም ፈራ ተባያለ ትናገራለች እና ቱርኪያን እንደዚህ አይነት ነገር ታረጋለች ብዬ በፍጹም እኔ አላስብም። የሆነ የተፈጠረ ነገር ይኖራል፣ ስህተት ይኖራል። ተወደደም ተጠላ እውነቱ ግን አሁን ወይም ደግሞ ቆየት ብሎ ይወጣል። ውድ እና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሆናችሁ ለምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።